ሰላም ጠና ስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦቻችን እንደምናመሻችሁ ከጣና ቴሌቪዥን የአክብሮት ሰላምታችን ብያላችሁ በስ የምድር ዳርቻ ሁሉ እንዲደርሳችሁ እየተመኘን የህዳር 21 ቀን 2018 ዓ ም የጣና ቴሌቪዥን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጠየቅን ለእለቱ ከያዝንላችሁ መረጃዎቻችን መካከል የተመረጡትን ርዕሶቹን አስቀድመን እናስደምጣችኋለን። ከሰዋዊ ተፈጥሮ ውጭ የሆነው የብልጽግናው ስርዓት ያደራጀው ሰራዊት ከፖለቲካ ባህሩ በቀዳው ባህሩ የተነሳ ውድቀትና ክሽፈት መገለጫው ከሆነ ቆይቷል። በሄደበት ሁሉ ሽንፈትና ሹፈት የማይለየው ይህ ኃይል ጭራሽ እርስ በርሱም ወደ መገዳደል ተሸጋግሯል። የፋኖ ብርቱ ክንድ የብልጽግናውን ሰራዊት ራቪስ ቫይረስ እንደለከፈ ውሻ አድርጎት እርስ በርሱ መናከሱን ሰምተናል። ሸዋ ላይ የሆነውን የዚህን ሰራዊት ገመና እናደርሳችኋለን። ጎንደር ላይ ለአስቸኳይ ስብሰባ የተቀመጠው የፋኖ ሰራዊት ኮር አመራር ወሳኝና ፈጣን እርምጃ በሚያስፈልጋቸው ጉዳዮች ላይ መክረዋል። የኮሩን አመራር ለአስቸኳይ ስብሰባ ያስቀመጠው ጉዳይ ምንድን ነው የሚለውንና የስብሰባውን ዝርዝር መረጃ በዜናችን እናስደምጣችኋለን። አዲስ አበባን በፈረቃ መግዛት ብቻ ሳይሆን መጋጥ የአክራሪ ብሔርተኞችና ተረኛ ፖለቲ ፖለቲከኞች ያልተገደበ መብት ሆኗል። ዛሬ ከከንቲባ ጽሕፈት ቤት ሾልኮ የደረሰን መረጃ እንዳረጋገጠው ለአቶ ሽመልስ ቤተ መንግስት ግንባታ የአዳነች አቤቤ ቢሮ የሚያጎርፍለት የገንዘብ ድጋፍ መጠንን የሚያመለክት ነው። በአጠቃላይ ኦሮሚያ የብቻችን አዲስ አበባ የጋራችን የሚለው የኦህዴድ ብልጽግና ነውረኛ ድርጊት በዜናችን በዝርዝር ዳሰሳ ተሰርቶበታል፣ ይደመጣል። የሀገር መምራት ብቃቱ ሙሉ በሙሉ ተሟጦ የጠፋው ብልጽግና መምህራንን ደሞዝ መክፈል አልችልም ሲል በደብዳቤ ጠይቋቸዋል። ለአንድ ወር ደሞዛችሁን ስጡኝ በማለትም ተማጽኗል። መምህራኑ የሰጡት ምላሽ በዜናችን ዝርዝር ተሰናድቶለታል። ይደመጣል። ሱዳንና ኤርትራ አልቡራንና ኢሳያስ ፖርቱ ሱዳን ላይ መክረዋል። የምክራቸው ማጠንጠኛ ነጥብ ደግሞ የቀጠናው ቀውስ ጠማቂ የብልጽግናው ሊቀመንበርና የተባበሩት አረብ ኤሚሬቶች ሆነዋል። የጣና ቴሌቪዥን የትንታኔ ዘገባ ከኢሳያስ የፖርቱ ሱዳን ጉዞ ጋር በተያያዘና ውስብስብ በሆነው የአፍሪካ ቀንድ ውስጥ የሚገኘው የአማራ ህዝብ የሉና ትግል ቅኝቱን በተመለከተ የሚዳስስ ነው። የትንታኔ ዘገባው ሰዓቱን ጠብቆ ይቀርባል ተደርጎላቸዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ እነዚህንና ሌሎች ለዕለቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የብልጽግና ጦር እርስ በርሱ ተገዳደለ። ያለፉትን ሶስት ቀናት በተከታታይ በፋኖ ብርቱ ምት ያረፈበት የብልጽግናው ሰራዊት የባሶና ወረና ወረዳ ለቆ ደብረ ብርሃን ገብቷል። በዚህ ውጊያ አንድ ሻለቃና አንድ መቶ አለቃ መሪዎቹን ጨምሮ በርካታ ሰራዊቱ ኪሳራ የደረሰበት ሲሆን ጦሩም ከፍተኛ ኪሳራ አድርሶበታል። በፋኖ ብርቱ ምት አርፎበትና በርካታ ኃይሉንም ተመቶበት ከባድ ኪሳራ ያስተናገደ የብልጽግናው ሰራዊት እርስ በርሱ በመወነጃጀል ተኩስ ከፍቶ መገዳደሉን የጣና ቴሌቪዥን ምንጮች አረጋግጠዋል። በተለይም የሚልሻና አድማ ብተና አባላቱን እናንተ ናችሁ ያስመታችሁን፣ ተብለው ተፈርጀው መገደላቸውን ምንጮች ገልጸዋል። ከወራት በፊት በዚሁ ሸዋ ጠቅላይ ግዛት የብልፅግናው ሰራዊት በአፋሪ ሸዋ ጠቅላይ ግዛት ህዝብ ብርቱ ምስ ያርፍበት እናንተ ናችሁ ያስመታችሁን በማለት ከ25 በላይ ሜልሻ መግደሉ አይዘነጋም። በወቅቱም ችግር ወደ ከፋ ደረጃ ማደጉን ተከትሎ የባዲን የክልሉ ሚልሻ ኃላፊና የብልጽግናው ሰራዊት ምክትል የታማጅ ወርሹም ደብረ ብርሃን ላይ ተገናኝተው መምከራቸው አይዘነጋም። ትናንት ሌሊትም በተመሳሳይ በባሶና ወረዳ የሰፈረ የብልጽግናው ሰራዊት ከአፋሪሻ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤ የክፍለ ጦር የገጠመው ምት ከፍተኛ በመሆኑ ለሰራዊታችን መመታት ተጠያቂዎቹ እናንተ ናችሁ ተብለው ሜልሻዎች ተገድለዋል። ከፋኖ ወጥተው ብልጽግናን የተቀላቀሉትም በተመሳሳይ ታስረው ወታደራዊ ፍርድ እንደተሰጣቸው ለጣና

ያመላክታል ይህ በእንዲህ እንዳለ የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ነጻ ባወጣቸው አካባቢዎች በዘረጋው ጊዜው አስተዳደር የሕዝብን ሁለንተናዊ ፍትህና ሰላም እያስጠበቀ ይገኛል። እዙ በዘረጋው ጊዜው አስተዳደር ውስጥ የሕዝብ ሰላም ከማስጠበቁም ባለፈ የሕዝብን ንብረትን በታማኝነት እያስጠበቀ መሆኑን የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የአፋድ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በአንኮበር ወረዳ የተፈጸመውን ክስተት አስመልክቶ ለጣና ቴሌቪዥን በላከው መረጃ የግለሰቦችን ንብረት ከዝርፊያ ከመጠበቅ ባለፈም የወደ ያልተጠበቀ ገንዘብ እንኳን ለባለ ንብረቱ መመለስ የሚያስችል የህዝብ ስነ ልቦናም እስከ መገንባት መድረሱን አስታውቋል። ባንኮቨር ወረዳ ጎርጎ ዙሪያ ቀበሌ በትናንትናው እለት ለገበያ የወጣ ግለሰብ 83 ሺህ ብር ይዞ በሚጓዝበት ወቅት ገንዘቡ ከሞተር ወድቆ ይጠፋበታል። የግለሰቡን ንብረት ወድቆ ያገኘው አንድ ሞተረኛ ወጣት ያገኘውን ገንዘብ አፋር ሸዋ ጠቅላይ ግዛት እዝ ላዋቀረው ጊዜው አስተዳደር በመስጠት ገንዘቡ ለባለ ንብረቱ ተመልሶለታል። ይህን የመሰለውን የአማራን ህዝብ የሥነ ምግባር ከፍታ ያሳየ ትውልድ ግንባታ የፈጠረው አፋር ሸዋ ጠቅላይ ግዛት እዝ ገንዘቡ የጠፋበት ግለሰብ ጊዜ ሳያጠፋ ገንዘቡ እንደጠፋበት ለሸዋ ጠቅላይ ግዛት እዝ አንኮበር ቀጠና ለሚገኘው የጎርጎ ህግ ክፍል ያሳውቃል። ህግ ክፍሉን በቀጥታ ወደ ተግባር ገባም። ገንዘብ ጠፍተዋልና ያገኛችሁ ሰዎች ብትመልሱልን ወረታውን እንከፍላለን የሚል ጥሪ ለማስተላለፍ የድምፅ ማጉያዎችን ተጠቅሞ መልእክቱን ለማስተላለፍ በዝግጅት ላይ በነበረበት ቅጽበት አንድ ሰው ወደ ህግ ክፍሉ እየተጣደፈ መጥቶ የወደቀ ብር አግኝቻለው ባለቤቱ እስኪገኝ እናንተ ጋር አስቀምጦት የኔ ነው የሚል ከጠፋ ደግሞ ለአቅመ ደካሞች እንሰጣለን ብሎ ነገረን።

ስኬታማ ወታደራዊ ግምገማና አፈጻጸም ውይይት አድርገናል። ፋኖ አፋር ጎንደር ጠቅላይ ግዛት ዝ 206ኛ ከፍ ያለው ደሴ ኮር ካንበሳው ጋይንት ክፍለ ጦር የሻለቃ የብርጌድና የክፍለ ጦር አመራሮች ጋር በክፍለ ጦሩ የውጊያ አፈጻጸምና የትግል ዓላማ ጽናት እንዲሁም የሰራዊት ቆመና ዙሪያ ውይይትና ግምገማ ማድረጉን አስታወቀ። ፋኖ የውስጥ አሰራሩን እያስተካከለ ሰራዊቱን ድርጅታዊ መርህን በመከተል ለተሻለ ግዳጅ ለማዘጋጀት የሚያደርገውን የተሐድሶ ስልጠናና ግምገማ አጠናክሮ ቀጥሏል ሲል የገለጸው የኮሩ ቃል አቀባይ ክፍል በዚህ የአማራ ፋኖ ነው ዝባው ድርጅት ጎንደር ጠቅላይ ግዛት ሕዝ አመራሮችና የ206ኛ ስድስተኛ ኮር መሪዎች በተገኙበት ጥልቅ ውይይት ማካሄዱን ገልጿል። 6ኛ ከፍ ያለው ደሴ የኮር አጠቃላይ የክፍለ ጦርና የብርጌድ ቁመናን በተመለከተ የማኅበረሰብ አገልግሎትና መስተጋበርን በማሳለጥ የኮር ኃይልን ከማጠናከር አኳያና የቀጣይ የድርጅትና የተቋም ስራዎችን በተመለከተ እንዲሁም በተደጋጋሚ ይነሱ በነበሩ የአሰራር ክፍተቶች ዙሪያ ጥልቅ ውይይት ማድረጉን የገለጸው የኮሩ ቃል አቀባይ አርበኛ ጋሻው ግዛት ውይይቱ ስህተቶችን ለማረምና የተሻለው ወታደራዊ ቁመናን የሚያላብስ እንደነበር ተናግሯል። በውይይቱ ላይ የአፋድ ፖለቲካ ዘርፍ ኃላፊ አርበኛ ፕሮፌሰር ጌታ አስራደ የአፋድ ወታደራዊ አስተዳደር ኃላፊ እያሱ አባተ የ206ኛ ከፍ ያለው ደስ የኮር ዋና ወታደራዊ አዛዥ አርበኛ አዲሱ ደባልቄና ሌሎች የኮር ስራ አስፈጻሚዎች በተገኙበት የተካሄደ መሆኑን ቃል አቀባዩ ጨምሮ ገልጿል። የ206ኛ ከፍ ያለው ደስ የኮር ቃል አቀባይ አርበኛ ጋሻው ግዛት አክሎም ያለፉትን የትግል ምዕራፎች ገምግሞ የቀጣይ ተግባራትን ከክፍለ ጦር እስከ ታችኛው አደረጃጀት ድረስ መሰራት ያለባቸውን ቁልፍ ተግባራት በመለየት ሁሉም የኮርና የክፍለ ጦር አመራር በአዲስ ወኔና ተልኮ እንዲፈጽም አቅጣጫ ተቀምጦለታል ብሏል። በውይይቱ ላይ ንግግር ያደረገው የኮር ዋና አዛዥ አርበኛ አዲሱ ደባልቄ የብሪጌዱም የሻለቀው አመራር በየቦታው አለቃ መሆንና ለድርጅታው አሰራል አለመገዛት ከዛሬ ጀምሮ አይቻልም በማለት ከላይ የሚወርዱ ወታደራዊ ትእዛዞችን እየተናበቡ መተግበር እንደሚገባ መልእክቱን አስተላልፏል። የብልጽግናው ምስራቅ እዝ 804ኛ ኮር ሰራዊት ለተከታታይ 25 ቀናት በስማዳ ወረዳ የኳሳና አካባቢው በርካታ ኃይል ይዞ ከአፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ጄኔራል ኃይል ዘውባንተ ክፍለ ጦር ጋር ውጊያ እያደረገ መሆኑ ይታወቃል። ይህ የብልጽግና ሰራዊት በስማዳ በከፈተው የተራዘመ ዘመቻ የ206ኛ ከፍ ያለው ደሴ ኮር ሌሎች ክፍለ ጦሮች የት ሄደው ነው አንድ ክፍለ ጦር ብቻ ከብልጽግና ሰራዊት ጋር ብቻውን የሚዋጋው የሚል ጥያቄ ከጣና ቴሌቪዥን ለኮሩ ቃል አቀባይ ቀርቦለት እንደነበር ይታወሳል። በወቅቱም አርበኛ ጋሻው ግዛት በሰጠው ምላሽ የኮርና አሰራሮችን አንዳንድ ጉዳዮች መስተካከል ስለነበረባቸው በዚያ ጉዳይ እልባት እስከምንሰጥ ድረስ ነው ብሎ ነበር የመለሰው። ሁለት መቶ ስድስተኛ ከፍ ያለው ደሴ ኮር ላይ ሰራዊቱ ተደጋጋሚ ጥያቄዎች ሲያነሳ መቆየት የሚታወስ ሲሆን ይህንን ክፍተት ስር ከመስደዱ በፊት ግልጽ ውይይት በማድረግ ችግሮች የሚቀረፉበትን መንገድ ማስተካከሉን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በዚህ ጉዳይ የኮር ዋና አዛዥ አርበኛ አዲሱ ደባልቄን ማግኘት ከቻልን ሐሳቡን ይዘን የምንመለስ መሆኑን እየገለጸን ወደ ተከታዩ መረጃችን እናልፋለን። የተጠናከረው አዲስ አበባን የመዝረፍ ጉዞ የኦህዴድ ብልጽግና ስርዓት አዲስ አበባን ዋና የገቢ ምንጩ አድርጎ እየመዘብራ ሲሆን ለዚህ ምዝበራ ደግሞ ከንቲባ አዳነች አቤቤ ዋናዋ አስፈጻሚ ሆነው እያስተባበሩ መሆናቸውን ከከንቲባ ጽፈት ቤት ሾልኮ የወጣው መረጃ አጋለጠም። የጣና ቴሌቪዥን የከንቲባ ጽፈት ቤት ምንጮቻችን እንዳረጋገጡት እንኳን የምክር ቤት አባላት ይቅርና የካቢኔ አባላት እንኳን እውቅና ሳይኖራቸው ነው ከንቲባዋ በራሳቸው በጎ ፍቃድ የከተማ አስተዳደሩን ገንዘብ ወደ ኦሮሚያ ክልል መንግስት የለቀቁት በዚህ ውሳኔ አዲስ አበባ ላይ እየተገነባ ለሚገኘው የኦሮሚያ ክልል የፖሊስ ኮሚሽን ህንፃ በቢሊዮን የሚቆጠር ገንዘብ ለግሰዋል ሲሉ ተናግረዋል። ምንጮቻችን አክለውም በአዲስ አበባ ከተማ አስተዳደር ውስጥ የሌላ ክልል ብቸኛ ተወካዮች ተመድበዋል በማለት ይናገራሉ። የአዲስ አበባ ከተማ አስተዳደር ይህንን ገንዘብ ለኦሮሚያ ክልል ሲለግስ፣ ወይዘሮ አዳነች አበቤ የሚመሩት ካቢኔ እውቅና የለውም። የአስተዳደሩ ገንዘብ በዚህ መጠን ተዘርፎ ለሌላ ክልል ሲሰጥ በግለሰቦች ይሁንታ ብቻ ነው ብለዋል። ከከንቲባ ቢሮ ሾልኮ የወጣውና ለጣና ቴሌቪዥን የደረሰው መረጃ እንደሚያሳየው ከሰሞኑ በአዲስ አበባ ከተማና በኦሮሚያ ክልል እየተካሄደ ያለው መጠነ ሰፊ ወጣቶች አፈሳ በኦሮሚያ ክልል ለሚደረገው አስገዳጅ የውትድርና ማሰልጠኛ በጀት እጥረት እንዳይገጥመው ከአዲስ አበባ ከተማ አስተዳደር ከፍተኛ መጠን ያለው ገንዘብ ፈሰስ ተደርጎለታል ይላል። የከንቲባ ጽህፈት ቤቱ ሚስጥራዊ መረጃ አክሎም ከአዲስ አበባና ሌሎች አካባቢዎች ታፍሰው የሚወሰዱ ወጣቶች በኦሮሚያ ክልል ወታደራዊ ማሰልጠኛ ገብተው እንዲሰለጥኑ መደረጉንና ለዚህም አዲስ አበባ ከተማ አስተዳደር ከበጀትና ፋይናንስ ኮሚቴ እውቅና ውጭ በርካታ ገንዘብ መልቀቁን ይገልጻል። ከዚህ በፊትም ገዳ ልዩ የጸጥታ መዋቅር በኦሮሚያ ክልል ሲካሄድና ከመቶ ሺህ በላይ ወጣቶች ሰልጥነው እንዲታጠቁ ሲደረግ አዲስ አበባ ከተማ አስተዳደር ከፌዴራል ገንዘብ ሚኒስቴር ቀጥሎ ከፍተኛውን ገንዘብ ለኦሮሚያ ክልል የሰጠ መሆኑን የሰነዱ መረጃ ያጋልጣል። ገዳ ልዩ ወታደራዊ ኃይል የተመሰረተው በብልጽግናው ሊቀመንበር ትእዛዝ ሲሆን፣ አላማውም አዲስ አበባና ዙሪያዋን መጠበቅ ነው። ለዚህ ኃይል ስልጠና ትጥቅና ማሰልጠኛ የሚሆን ከ58 ቢሊዮን ብር በላይ ወጪ ተደርጓል። ያንን ወጪ የሸፈነ የብልጽግናው ፋይናንስ ሚኒስተርና እና የአዲስ አበባ ከተማ አስተዳደር ከፍተኛውን ድርሻ የወሰዱ ሲሆን በአቶ አቤሳኑ የሚመራው የኢትዮጵያ ንግድ ባንክ፣ የብልጽግናው መከላከያ ሚኒስተርና እና ባለሀብቶች ያደረጉት መዋጮ ደግሞ ቀጣዩን ደረጃ የሚይዝ ነው። የአዲስ አበባ ከተማ ከንቲባ ጽፈት ቤት ለኦሮሚያ ክልል የሚያደርገው የገንዘብ ድጋፍ ግን በዚህ ብቻ የሚቆም አለመሆኑን የሚናገሩት የጣና ቴሌቪዥን ምንጮች የኦሮሚያ ክልል መንግስት አዲስ አበባ ላይ የሚያስገነባውና ያስገነባውና 800 ቢሊዮን ብር ይጨርሳል ለተባለው ቤተ መንግስት ግንባታም ከፍተኛ የገንዘብ ድጋፍ አድርጓል። ቤተ መንግስት ውስጥ ከሚጠናቀቅም ለመደገፍ ከንቲባዋ ቃል መግባታቸውን ምንጮቻችን አክለው ተናግረዋል። የመረጃ ምንጮቻችን አስተያየታቸውን ሲያክሉም በኮሪደር ለማሰበብ በርካታ የድሃድሃ ግለሰቦች ካሳ ሳይሰጡ ጎዳና ላይ ወድቀውና መርካቶ ላይ የሱቅ ቦታቸውን ለማስለቀቅ ተብሎ በግፍ ሱቃቸው የተቃጠለባቸው ነጋዴዎች እስካሁን ምላሽ ሳያገኙ የከተማ አስተዳደሩ ለኦሮሚያ ክልል እያደረገ ያለው የገንዘብ ድጋፍ አዲስ አበባ ነዋሪዎችን እረስታ፣ ለኦሮሚያ ክልል ዋና ገባሪ እንደሆነች ያሳያል ብለዋል። ወይዘሮ አዳነች አበቤ የአዲስ አበባ ከንቲባነት ስልጣንን በያዙ ከወራት በኋላ በሚከበረው ህዝባዊ በዓል ላይ የሀገር ባህል ልብስ እንዲገዛላቸው ትእዛዝ ሰጡ። በትእዛዛቸው መሰረትም ለሳቸውና ለመለው የከንቲባ ጽፈት ቤት ሰራተኛ የባህል ልብሱ ተገዝቶ ሲቀርብላቸው ቀሚሳቸው ግርጌ ላይ እና እጅያቸው ላይ አረንጓዴ ቢጫ፣ ቀይ ቀለም እንዳለው ሲያረጋግጡ ይህን ልብስ አውጡልኝ፣ ይህንን ለብሼ ህዝብ ፊት ልቆም አልችልም በማለት ለአገሪቱ ሰንደቅ ዓላማ ያላቸውን ጥላቻ ማሳየታቸውን በተከታታይ መዘግባችን ይታወሳል። ይህ ክስተት ከተከሰተ ከአመታት በኋላ ሽሮ ሜዳ በሚባለው ሰፈር የባህል ልብስ የሚያመርቱ ነጋዴዎችን ከቦታቸው እንዲፈናቀሉ የተደረገ ሲሆን አምባሳደር ተብሎ በሚጠራው የከተማዋ ክፍል የሚገኙ የስጦታ እቃዎችና የባህል አልባሳት መሸጫ ሱቆችም በግፍ ፈርሰው እንዲበተኑ ጋቸው ይታወቃል። መርካቶ ላይ የተቃጠለውና አሁንም ድረስ ለነጋዴዎቹ ምላሽ ያልተሰጣቸው የንግድ ማዕከልም በተመሳሳይ የባህል አልባሳት መሸጫ እንደነበር አይዘነጋም። ልጆቻችንን በትነን ጎዳና ላይ ልንወጣ ነው መምህራን የብልጽግናው መንግስት በመምህራን ላይ የደሞዝ እግድ አወጣም። በጦርነት ቀጠና ያሉ ትምህርት ቤቶች ማስተማር ማቆማቸውን ተከትሎ መማር ማስተማር ሂደቱ መቆሙ እየታወቀ የምስራቅ ጎጃም ዞን ደሞዛችንን አግዶታል። በዚህ የተነሳም ልጆቻችንን በትነን ጎዳና ላይ ልንወጣ ነው ሲሉ የምስራቅ ጎጃም ዞን የመምህራን ማህበር አባላት ለጣና ቴሌቪዥን ገለጹ። መምህራኑ አክለውም እኛ ለማስተማር ፈቃደኛ ብንሆንም አስቻይ ሁኔታ ባለመፈጠሩ ከስራ ገበታ ውጭ ሆነናል። አሁን ደግሞ የደሞዝ እግድ ስለተጣለብን በአስቸጋሪ ሁኔታ ውስጥ ይገኛለን ሲሉ ተናግረዋል። የማህበሩ ቡድን መሪዎችና አባላቱ ለጣቢያችን እንደገለጹት በክልሉ የተቀሰቀሰውን ጦርነት ተከትሎ ለሁለት ዓመት በዞኑ ምንም አይነት ትምህርት አልተሰጠም አሁንም ወደ ማስተማር ስራችን እንዳንመለስ ሁኔታዎቹ ከመቼውም ጊዜ በላይ አስቸጋሪ ስለሆኑ ለማስተማር የሚያመች ሁኔታ ለመፈጠሩ እየታወቀ በህይወታችን ፖለቲካ መስራት የለመደው የብልጽግና መንግስት ግን ወደ ስራ የማትገቡ ከሆነ ከህዳር ወር ጀምሮ ለመምህራን ደሞዝ አንከፍልም የሚል ደብዳቤ ጽፏል። ይህም ለቤተሰቦቻችን ከባድ አደጋ ደቅኖብናል ብለዋል። ለአንድ ዓመት ከአጋማሽ አካባቢ በሁሉም የክልሉ አካባቢዎች ተቋርጦ የነበረውን ትምህርት ለማስጀመር የአማራ ፋኖ ህዝባዊ ድርጅት ሰኔ ላይ ባደረገው ጠቅላላ ጉባኤ የመማር ማስተማሩን ሂደት ለማስጀመር ባሳለፈው ውሳኔ መሰረት ድርጅቱ በሚንቀሳቀስባቸው አካባቢዎች ጥሩ የመማር ማስተማር ሁኔታዎች እየተደረጉ እንዳሉ በተደጋጋሚ መዘገባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ሁለት መቶ አንደኛ ኮር የትምህርት ማስጀመርን አስመልክቶ ለማህበረሰቡ ባደረገው ገለጻ እኛ ትምህርት እንዲቀጥል ፍላጎት አለን፣ ተባባሪም ነን። ነገር ግን ሴቶች እየተደፈሩና ትምህርት ቤት በጠላት ወታደር ካምፕ ሆኖ እንዴት ሆኖ ነው ትምህርት ማካሄድ የሚቻለው? በዚህ አስቸጋሪ ሁኔታ ትምህርት መካሄድ አለበት ካላችሁ ኃላፊነቱ

መግለጹን መዘገባችን ይታወሳል። አፋባ እንደ ድርጅት ግን በትምህርት ጉዳይ ያሳለፈው አቋም ትምህርት ማካሄድ የሚያስችሉ ሁኔታዎች የሉም የሚል ሀሳቡን በመግለጽ አቋሙን ይፋ አድርጓል። በዚህ የተነሳም በተለይም በጎጃም ጠቅላይ ግዛት ትምህርት ሙሉ በሙሉ በሚያስብል መልኩ መቋረጡን ቢቢሲ አማርኛ ከመስክ ምልከታ በኋላ ይፋ ባደረገው ዘገባው አስታውቋል። በርካታ ሴቶችን በብልጽግናው መከላከያ ተደፍረው ማርገዛቸውና አስገዳጅ ጋብቻ መፈጸማቸውን ቢቢሲ ዘግቦ ትምህርት ያቋረጡ ሴቶች ወደ አረብ ሀገራት ወደ ተለያዩ ከተሞች ለቤ ለጥራተኝነትና ለሴተኛ ዳሪ ተግባር ተጋልጠዋል፣ ሲል ዘገባው አስታውቋል። አስተያየታቸውን ለጣና ቴሌቪዥን የሰጡ መምህራን ሐሳባቸውን ሲቀጥሉም ሁለት የትጥቅ ትግል እያካሄዱ የሚገኙ ኃይሎች የተለያዩ ውሳኔ እያሳረፉ ባሉበት በዚህ ወቅት በመንግስት በኩል የደሞዝ እግድ መጣሉ በእኛ ላይ የበቀል እርምጃ እየወሰደ ነው ብለዋል። ከዚህ በፊት ትምህርት ለማስጀመር ይንቀሳቀሱ የነበሩ መምህራን የሁኔታ ግምገም አድርገው ለማስተማር አስቸጋሪ መሆኑን በይፋ ተናግረዋል። አንዳንዶቹ ደግሞ በታጠቁ ኃይሎች ማስጠንቀቂያና ቅጣት የተላለፈባቸው ሲሆን የሁኔታ ግምገማቸውን ይፋ ያደረጉት ደግሞ በመንግስት ቅጣትና ግምገማ ተደርጎባቸው ተሸማቀው ተቀምጠዋል ሲሉ ተናግረዋል። በዚህ የተነሳ ከስራ ገበታ ውጭ ሆነን በአስቸጋሪ ሁኔታ ውስጥ ብንቆይም መንግስት ብዙ ሰራዊት ይዞ መጋፈጥ ያልቻለውን ፋኖ ያሳረፈውን ውሳኔ ሽራችሁ ወደ ስራ ግቡ ማለት ለፖለቲካ ዓላማ ለመዋል እንጂ የመማር ማስተማር ሂደቱ እንደማይሳካ ያውቀዋል ሲሉ ገልጸዋል። የብልጽግናው መንግስት ይህንን ጭፍን ውሳኔ በመምህራን ላይ ማሳረፉን ተከትሎ መምህራንና የመምህራን ቤተሰቦች ድንጋጤ ውስጥ ገብተዋል ያሉት የመምህራን ማህበሩ ተወካዮች ጉዳዩን ለክልሉና ለፌዴራሉ መምህራን ማህበር እንዳሳወቁም ገልጸዋል። መምህራኑ በበኩላቸው የብልጽግናው መንግስት ይህን ውሳኔ ማሳረፉን ተከትሎ በኑሮ ውድነት በዝቅተኛ ደሞዝ እናስተዳድራቸው የነበሩ ቤተሰቦቻችን በትነን ጎዳና እንድንወርቅ ተፈርዶብናል ብለዋል። ብልጽግና የጋራ ስጋታችን ነው። ኢሳያስ የኤርትራው ፕሬዝዳንት ኢሳያስ አፈወርቄ በርካታ አጃቢዎቻቸውን አስከትለው በመኪና ካስመራ ፖርተ ሱዳን መግባታቸው ይታወቃል። ካርቱምን በፈጥኖ ደራሽ ኃይሉ ከተነጠቀ በኋላ ጊዜያዊ መቀመጫውን ፖርተ ሱዳን ያደረገው የሱዳን ወታደራዊ መንግስት ፕሬዚዳንት ጄኔራል አብዱል ፈታል ቡራንን ጨምሮ ከፍተኛ ወታደር ኃላፊዎች እና የደህንነት መሪዎች ፕሬዚዳንት ኢሳያስን ተቀብለው በጎዳና ደስታቸውን መግለጻቸውን ማቅረባችን አይዘነጋም። የሁለቱ አገራት መሪዎች ያደረጉትን ውይይት አስመልክቶ የሱዳን ሚዲያዎች እንደገለጹት የሁለቱ መሪዎች ውይይት አጀንዳ የብልጽግናው ስርዓት መሆኑን ዘግበዋል። በሱዳን ጦርነት እጃቸውን አስገብተው ችግሩን ያባባሱት የብልጽግናው ሊቀመንበር መሆናቸውንና ይህ የብልጽግናው ሊቀመንበር ቀውስ ጠማቂነት ለኤርትራም ሊተርፋት ጫፍ መድረሱን መሪዎቹ ተነጋግረውበታል ተብሏል። የጄኔራል አልቡራን መንግሥት ደጋፊ የሆነው ሱዳን ትሪቡን ጋዜጣ እንዳስነበበው ሁለቱ መሪዎች በቆይታቸው የብልጽግናውን ስርዓትና ደጋፊዎቹን በጋራ መከላከል ስለሚያስችላቸው የጋራ ወታደራዊና ፖለቲካዊ ጥምረት ውይይት መደረጉን ዘግቧል። የብልጽግናው ሊቀመንበር የሚደግፉት የቀድሞው የግመል ነጋዴና የአሁኑ የሱዳን ፈጥኖ ደራሽ ኃይል መሪ ጄኔራል ሐምዳን ዳጋሎ የሱዳን ዋና ከተማ ካርቱምን ጨምሮ ዋና ዋናዎቹ የሱዳን ነዳጅ ማስተላለፊያና ማጣሪያ ቀጠናዎችን ይዟል። በቀን 1 በርሜል ነዳጅ ወደ ውጭ ገበያ ተሸጥ የነበረችው ሱዳን በዚህ ሰዓት የምትሸጠው ከአርባ ሺህ በታች መሆኑ ይታወቃል። ይህ የሆነው ደግሞ በብልጽግናው ሊቀመንበርና በተባበሩት አረብ ኤሚሬቶች የሚደገፈው የሐሚቲ ጦር በግብጽና በኤርትራ ከሚደገፈው የአልቡራን ጦር የበለጠ ግዛቶችን በመቆጣጠሩ ነው። በወታደራዊ ሜዳው የተሻለ ድል እያስመዘገበ ያለውን ግን ደግሞ ከፍተኛ የጦር ወንጀል እየፈጸመ ያለውን የጄኔራል ሐምዳን ዳጋሎን ጦር የብልጽግናው ሊቀመንበርና አጋራቸው የተባበሩት አረብ ኤሚሬቶች ያልተቋረጠ ድጋፍ እያደረጉለት ይገኛል። በቅርቡ አንድ ባለሙያ በኃላፊነት የተመደበለት ሆርና አፌርስ የተባለው የብልጽግናው ቁልፍ ሰዎች የሚጽፉበት የንድፈ ሐሳብና የፖሊሲ አመላካች ሚዲያ ላይ እንደገለጸው ሱዳን ያለው ኃይል ለሽብርተኝነት መንገድ እየከፈተ ስለሆነ በስጋት እንደሚመለከተው አስታውቋል። ይህ በብልጽግናው ስጋት ነው ተብሎ የተፈረጀው የአልቡራን ጦር ወሳኝ ግዛቶቹን የሚያጣ ከሆነ በቀጠናው የሚኖረው የኃይል ሚዛን ለኤርትራው መንግስት አሳሳቢ ነው። ጄኔራል ሐምዳ እንደጋሎ ከወር በፊት በሰጡት የቪዲዮ ማብራሪያ የ የኤርትራ መንግስት ከሱዳን አልቡራን ጦር ጋር ሆኖ ወግቶናል፣ ተገቢውን ዋጋም እንሰጠዋለን ብለው መናገራቸው አይዘነጋም። ጄኔራሉ ይህንን ዛቻ ካስተላለፉ ከቀናት በኋላ ሱዳን ውስጥ ኒያላ ግዛት አካባቢ የሚንቀሳቀሱ የግብጽ ሰራዊት አባላት ላይ የአየር ድብደባ በመፈጸም እርምጃ ወስዶ ነበር። የኢሳይያስ አፈወርቂ የፖርት ሱዳን ጉዞ አስቀድሞም ቢሆን እንደተገመተው የአልቡራንን መንግሥት ከጄኔራል መሐመድ ሐምዳን ዳጋሎ ኃይል መከላከልና የኤርትራውን መንግስት ከብልጽግናው ትንኮሳ መታደግ ላይ ያተኮረ ሆኗል። ፕሬዚዳንት ኢሳያስ ለመጨረሻ ጊዜ ሱዳን የተጓዙት በአልበሽር የሥልጣን ዘመን መጨረሻዎቹ ላይ ሲሆን ከዚያ ጊዜ በኋላ ወደ ሱዳን ሲጓዙ ያሁኑ የመጀመሪያቸው ነው። ሆኖም የሁለቱ ጄኔራሎች ጦርነት መቀስቀሱን ተከትሎ ለጎረቤቶቻቸው ጄኔራል አብዱል ፈታህ አልቡራን ያልተቋረጠ ድጋፍ ማድረጋቸውን ሱዳን ትሪቡን ዘግቧል። በርካታ የሱዳን ወታደራዊ መንግስት ሰራዊት አባላት በኤርትራ ሥልጠናዎችን እየወሰዱ መሆኑንም ጋዜጣው ጨምሮ አስነብቧል። የሱዳኑ ፈጥኖ ደራሽ ኃይል መሪ ጄኔራል መሐመድ አምዳን ዳጋሎ ካርቱምን ከመቆጣጠራ ቸውን በተጨማሪ ከሰሜንና ምስራቅ ሱዳን በስተቀር አብዛኞቹ የሱዳን ግዛቶች በቀጥታም ሆነ በተዘዋዋሪነት ተቆጣጥረዋል። የጄኔራል አብዱል ፈታ አልቡራንን መቀመጫ የሆነችውን ፖርቱ ሱዳንንም በተደጋጋሚ በድሮን እየደበደቡ ሲሆን፣ በተለይም የነዳጅ ማጣሪያዎችና ማስተላለፊያ ቱቦዎች በድሮን ጥቃቱ የወደሙ መሆናቸው ይታወቃል። የእነዚህ ሀብቶች መውደም ደግሞ የአልቡራንን ኃይል የገንዘብ እጥረት እንዲፈትነው እንዳደረገው ወታደራዊ ተንታኞች ተናግረዋል። የአልቡራን ኃይል መንግስታዊ ኃላፊነት ስላለበትም ለዲፕሎማቶችና ለመንግስት ሰራተኞች ደሞዝ የመክፈል ግዴታም የተጣለበት መሆኑ የኢኮኖሚ አቅሙን የበለጠ አዳክሞበታል። ሆኖም እነዚህን ወጪዎች የግብፅና የሳውዲ አረቢያ መንግስት ድጋፍ እንደሚያደርጉለት የዲፕሎማቲክ ተንታኞች ይናገራሉ። ኢሳያስ አፈወርቂና መንግስታቸው የአልቡራንን ጦር የሚደግፉትም ከዚህ የተነሳ መሆኑን የሱዳን ትሪቡን ዘገባ ጨምሮ የገለጸ ሲሆን፣ በአሁኑ ሰዓት የአልቡራን አስተዳደር ከበርካታ የኢኮኖሚ ምንጮቹ እየተገፋ ይገኛል። በአንጻሩ የሐምዳን ዳጋሎ ቡድን የራሱን ጊዜያዊ መንግሥት አዋቅሮ ሰፊውን የዳርፉር ቀጠና ጨምሮ በርካታ ግዛቶችን ተቆጣጥሮ አገረ መንግሥት ለመመስረት ቡራኬ እየጠበቀ ይመስላል። ይህ ቡድን ከሊቢያ እስከ ቻድ የሚዘረጋውን ሰፊ ቀጠና ጨምሮ የተቆጣጠረ ሲሆን፣ ይህ የዳጋሎ ኃይል መጠናከር ደግሞ በደቡብ ምስራቃዊ ቀጠናዋ ስጋት እንዲያጥልባት እንዳደረጋት ግብጽ ትገልጻለች። በአንጻሩ የብልጽግናው ስርዓት በምስራቅ ሱዳን በኩል የገባው የትግራዩ ታጣቂ ቡድንና የጉምዙ አማጺ ለስልጣኔ ስጋት ፈጥሮ ፈጥሮብኛል ፋኖንና ኤርትራንም አጣምሮ የጥቃት ምንጭ ሆኖብኛል ሲል የአልቡራንን አስተዳደር የሚከሰው ሲሆን ከዚህ በፊት የብልጽግናው ሊቀመንበር የምስራቅ አፍሪካ አማካሪ ሚኒስትር ጌታቸው ረዳና የብሔራዊ መረጃና ደህንነት ዳይሬክተርን ሬድዋን ሁሴንን ወደ ፖርት ሱዳን ልኮ ከአልቡራን ጋር በጉዳዩ ዙሪያ ውይይት አድርጎ ነበር። በተለይም የአልፋሽጋን ግዛት ከህዋ አታጣቂና ከኤርትራ ሰራዊት እንዲያጸዱለት ብልጽግናው ተማጽኖ አቅርቦ የነበረ ቢሆንም የአልቡራን አስተዳደር ግን ፈቃደኛ አለመሆኑን አሳውቆ ነበር። ሰጣቸው። የሰጣቸው ከዓመት በፊትም በተመሳሳይ የብልጽግናው ሊቀመንበር ችግኝ ይዘው ወደ ፖርት ሱዳን በማምራት በኦሮሞ ባህል መሰረት እርጥብ ሳር፣ የልምላሜና የሰላም ምልክት ነው የሚል ስላቅ ተሳልቀው ለአልቡራን አስተዳደር ተማጽኖ አድርገው ነበር። በዚህ ወቅትም የጄኔራሉ ምላሽ የብልጽግናውን ሊቀመንበር የሚያስደስት ሆኖ አልተገኘም። የዛሬው የኤርትራው ፕሬዚዳንት ወደ ፖርት ሱዳን ያደረጉት ጉዞ ግን ለአልቡራንና ለጦራቸው ትልቅ መነቃቃትንና ደስታን የፈጠረላቸው እንደነበር ከተለቀቁት ተንቀሳቃሽ ምስሎች መረዳት ችሏል። የአፍሪካ ቀንድ ቀጣይ ዕጣ ፈንታ ምን መልክ ይኖረዋል? የሚለውን ወደፊት የምንመለከተው ሲሆን የአማራ ህዝብ የሉና ትግልም በዚህ ውስብስብ ቀጠና ውስጥ የሚካሄድ ትግል እንደመሆኑ የህዝብ ዘላቂ ጥቅም፣ የህዝብ ቋሚ አብሮነትና ቀጣይነትን ቀዳሚ ባደረገ መልኩ መሪዎች ሊወያዩበትና መፍትሄ ሊያስቀምጡበት የሚገባ ጉዳይ መሆኑን የፖለቲካ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ በመሆን ፈጣንና ትኩስ መረጃዎቻችንን ያገኙ እንላለን። ጤና ይስጥልን።